እንጀራ እናቷ የምትሰቃየው ሉሊት እንግዲህ፣ ሉሊት የምር በጣም ነው የምታሳዝነው። ነው አልማዝ ከቤት አሰጡታታለች ማለት ነው። ከቤት አሰጡታ፣ እንግዲህ ፖሊሱን ለልዕልት ፍቅረኛ እንዲሆናት አድርጋለች። ልዕልት ምንም የምታገው ነገር የለም። ለጥቅም ብላ ልጇን ሸጠቻት ማለት ነው። ለዛውም አባቷ ለሚሆን ሰውዬ። እንግዲህ ይሄ ሁሉ ሲደረግ፣ ልዕልት ምንም የምታቀው ነገር የለም። ነገር ግን ደግሞ ሰውዬው አስተያየቱ፣ ነገረ ስራው የሆነ ተንኮል የያዘ ነው የሚመስለው። እማዬ ሰውዬ ይቅር፣ ምን አደረገች? እኛን ባገዘን ነው እንዴ፣ እኛን እንትን ባደረገን ነው እንደ ከዛሬ ጀምሮ ምንም የምንፈራው ነገር የለም፣ ፖሊሱ ሁሌም ከኛ ጋር ነው አለቻት ማለት ነው። እኔ ግን ምንም አልተመቸኝም። አንቺ ግን ፈጣሪሽን አትፈሪይ ሞይ። እስከ መቼ ነው ይሄ ግፍና መከራ? በዚህ ሞት ቀጥዩ እባክሽን። ያንቺ ያልሆነውን ነገር የኔ ነው አትበይ። ቤቱ የሎሊት ነው። ለምንድን ነው ልጅቷን እንደዚህ የምታደርጊያት? እንጂ ለእሷ ጠበቃ መቆምሽ ነው እኔን እናቴ አሳለፈች ሰጠሽኝ? ማለት ነው። እኔ ለእውነት ነው የምናገረው፣ ለእውነት ነው አንቺን ብትሆኝ ለእኔም ማትመለሽም ነገር አለቻት ማለት ነው። ብቻ እንትና ደግሞ ካሌብ ደግሞ ሉሊትን አገኛት ማለት ውሸታም ነው። ካሌብ ሲጀመር ማለት ነው ውሸታም። ፍኖትን ይፈልጋል፣ ያችን የሉሊትን ጓደኛ ኤልሳን ይፈልጋል፣ ሉሊትንም እንደዛው ዴ። ምን ጉድና አንተ ደግሞ ውሸትህ ደግሞ በዛ ላይ ማለት ነው። እንግዲህ ዳዊትም ባለፈ ጊዜ ሉሊት የእሱን ክላስ ስታስተካከል ፎቶ አየች ማለት ነው። ፎቶውን ብድግ ስታደርግ አስደነግጣት መጥቶ እኔ ሰው የኔ ንቃሴ ሲነካብኝ አልወድማ ኖ ክላሴ ግቢ ያለች ምናም ብሎ በጥፊ መታት ማለት ነው። በዛም እንግዲህ ተናዳ ነበረ ሉሊት። ትናንትና እንግዲህ ሶፋ ላይ ቁጭ ብላ አልማዝ ያደረገቻትን ነገር እያስታወሰች እያለቀሰች ስለነበረ፣ ከዛ ዳዊት መጣ ማለት ነው ዳዊት ምን ነው ሉሊት በቀደም በመታወሽ ነው እንደ ተቀየመሽ ነው ምናምን ስላት አይ አይደለም በሱም ቢሆን ግን እንዳትጣጋይ ምናምን አለችው ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ ደና ናችሁ ወይ እኔ አላህ አልহামዱሊላ እንግዲህ ሉሊት የምር በጣም ነው የምታሳዝነው ቤቷን እንግዲህ አልማዝ መጨረሻዋ ምን እንደሚሆን ባላውቅም ለጊዜው ግን ቤቷን ነጥቃታለች ማለት ነው በውሸት ቀና ባውራ ፖሊሱን በገንዘብም በልጇም ደልላ ማለት ነው። ውሸት ውሸት ነው እውነት አንድ ቀኖች ያጋልጣል ብዬ አስባለሁ። እንግዲህ ቤቱን የራሷ አድርጋለች። ሉሊትን ከቤቷ አብርራታለች ማለት ነው። እችን ልጅ ግን ኃይለኛ ነች። በምን መንገድ እንደምትመጣበት ስለማታውቂ ተጠንቀቂያት፣ በጣም ተጠንቀቂያት አላት ማለት ነው። ፖሊሱ እንግዲህ ፖሊሱ እንደዚህ አይነት ፖሊስ ጥቅመኛ ፖሊስ አገርን ትጠቅማላችሁ ተብሎ የምትቀጠሩት ማለት ነው። ነገር ግን ደግሞ እናንተ በገንዘብ እየተደለላችሁ ለሆዳችሁ ያደራችሁ ናችሁ። እውነትን ከምን እውነትን ደብቃችሁ ውሸትን የምታነግሱ ናችሁ። ና ይሄ ደግሞ ፍትሀዊ ነገር አደለም። የምር ሰው ከተበዳይ ጎን ይቆማል እንጂ እንዴት ከበዳይ ጎን ይቆማል ሰው? የምሬ ነው ምላችሁ እንዴ፣ በጣም ነው የሚያስጠላው ማለት ነው። ፖሊስ ተብያረታው ጋስ ፖሊሱ የምሬ ነው ምል ያስጠላል ማለት ነው። እንደገና ደግሞ ልዕልትን እንግዲህ የኔ ፍቅር አላለም ያረዳው ከአፍ ራሱ ያስጠላል። የምሬ ነው የምልህ አፍ ላይ ያስጠላል። ሆ እንደው ልጅ የምትሆነው ልጅ እንደው የኔ ፍቅር አጃይ ወላ ሴትዮዋ እኮ ናት። የልዕልት እናት ነች፣ አልማዝ ነች። የሁሉ ስራ ይሰራችው ማለት ነው። ገብታችኋል አደለ? እንግዲህ ያቺ ሄሩት የምትባላለ ያንዴ ጠንቋይ ጓ የወሰደቻት እሷ ናት። አሁን ደግሞ ከፖሊሱ የሚያገነኝቻት ሷናት። ፖሊሱ እንደዚህ በቀላል የሚያጨበጥ ሰው አይደለም፣ መባክ ሲሩት ምናምን ስትላት፣ አይ እሱ ከአንድ ነገር አያልፍም አለች። መቼም ሴት ይወዳ ልትላት ፈልጋ መሰለኝ። እንግዲህ ልዕልትን ለእሱ ሰታለች። ልዕልት ደግሞ ልቀቀኝ፣ ልቀቀኝ በላ ስትል፣ በጥፊ አጩሎ ሶፋ ላይ ወረወራት ማለት ነው። እንግዲህ እንደዛ ያለ የወረወራት ሰዓት ሉሊት እና ዳዊት ይደርሳሉ ብዬ አስባለኝ። እንግዲህ ዳዊት እሳት ጎርሶ እሳት ለብሶ ስለ ህይወቷ ጠይቃት ስለ ሉሊት ማለት ነው። ሉሊት ያለፈውን ያደረገቻትን ነገር እያሰበች እያለቀሰች አለ ዳዊት መጣና ምን ሆነሽ ነው ሉሊት? እኔ ባለፈ በመታዎች ነው እንዴ ከእሱ ከሆነ ይቅርታ ቀይን ስለኮብኝ ስለማልወድ ነው ሲላት፣ አይ ችግር የለውም በሱም ቢሆን ግን እንዳትንጠጋኝ አለችው። እሺ ምን ሆነሽ ነው የምታለቅሽው? አይ እንደው የደረሰብኝን ነገር እያስታወስኩ እያለቀስኩ ነው። አንቺ ልጅ ግን ምንድን ነው? ባለፈውም እኮ ጫፍ ጫፍ ሰምቼ፣ ግን እኔና አንቺ ስላልተቀራረብን ብዙም እንትን አላልኩም። እስቲ ንገሪኝ ስለ ራስሽ። ብነግርህም ጥቅም የለውም አለችው ማለት ነው። ንገሪኝ፣ ችግር የለሽም፣ ችግር የለውም። የኔና የአንቺ ህይወት ተመሳሳይ ይመስለኛል። እነኚህ ልጆች ግን ወንድማማቾች ናቸው። የምሬ ነው፣ ወንድሟ መሰለኝ ለሉሊት ይሄ ዳዊት፣ ምክንያቱም የአንድ አባት ልጆች ሊሆን ሳይሆን አይቀሩም ሳስበው ማለት ነው። እና እንግዲህ ማነው ዳዊት፣ ነገረችው ሁሉንም ነገር፣ ስሟን ባጠቅስለትም እንዴት ይሄ ሁሉን ነገር ደብቀሽ እኔ ደረሰብኝን አንቺም ደርሶብሻል፣ ማንነቷን አሳይ ነይ፣ ጉሮሮዋን እዤ ነው ምናምን እያለ እንግዲህ ዳዊት ሉሊትን እጇን ጎትቶ እየሄደ ካለ መንገድ ላይ መጥቶ እንግዲህ፣ ሉሊት ከዚህ ልጅ ጋራ እንዳትሄጂ ሉሊት ከዚህ እኔ ደግሞ እንደው የኔ እኮ መናደድ ነው ያሳቀኛ ዞር ባልና ከወደዛ ያርቆየ የሚሰማኝ እኮ ይሄ እንቅፋት ደግሞ ዞር ብል ከመንገድ ላይ እያልኩ ማለት ነው። የምር እኔ በቃ ዳዊት አልማዝን ቢያገኛት ብዬ ነበረ። እሷ ደግሞ የሆነ የጆሮ ውስጥ የሚያሻኳሽክለት አለ መሰለኝ። ፖሊሱ በእሷ ቤት ሲመጣ ፖሊሱ በራ አንኳኳ። እኔ እንደውም ዳዊትና ሉሊት መስለ ደስ ብሎኝ ነበረ። ከዛ በር ከፍቶ ገባ ፖሊሱ። እንዴ ምን ትሰራለህ? ምን አመጣ በዚህ ሰዓት አንተ ምን ትሰራለህ? ማለት መምጣት አልችልም እንዴ የተነጋገር ነው ድረሳቸው ወይዘሮ አልማዝ። አረ እንደው ቀብረረ ብሎ ማለት ነው ፖሊሱ ማለት ነው። ከዛም እንግዲህ አይ በዚህ ሰዓትም ለስራ መጣክ ብዬ ነው ምናምን አለችው። እንደው ቆይ እስኪ ወደ ውስጥ ግባ ብለን እነግርሻለሁ። ወደ ውስጥ ግባ አይባልም እንደ ስትለው እሺ ግባ ወደ ውስጥ፣ እኔ ወጣ ብዬ እመለሳለሁ አለችው። እንደው የት ነው ተጆጠለሽኝ? ባዶ ቤት ሲላት እመለሳለሁ አልቆይም፣ ግባ አልኮኮ አለችና፣ የምትሄጅበትን ማወቅ አልችልም ሲላት አይ ማወቅ አትችልም አለችው። ከዛን ጥላው ሄደች። ከዛ ፖሊሱ ገባ ቤት ውስጥ። ሉሊትና ዳዊት እንግዲህ ከካሌብ ጋር መንገድ ላይ ሲደራደሩ ካሌብን ዛሬ እንግዲህ ሊመታው አስቦ ሉሊት አገላገለቻቸው ማለት ነው። ከዚህ በኋላ አጠገቤ እንዳደርስ ምናምን ብላ እንግዲህ ካሌብን ሰድባው ከዳዊት ጋር እጅ ለጅ ተያይዘው ወደ እነሱ ቤት መጡ ማለት ነው። ከዚን አልማዝ አየቻቸው፣ ሉሊትና ዳዊትን አየቻቸው፣ ደነገጠች። እኔ አላምንም አይኔ ነው በላይ፣ ወይኔ ጉዴ አለቀልኝ፣ በቃ በቃ አለቀልኝ፣ ያሰብኩትን ሳላሳካ በቃ ተዋረድኩ፣ በቃ ተበላው እያለች ከኋላ ኋላቸው እየሄደች ማለት ነው። አይ እንደው ዞር ብለው ባዩች ነበረ እንደው አልማዝን በያት። ይሄ ልጅ ምን የሚፈጠርበት ይመስላችኋል? እርግጠኛ ነኝ አትገባም እዛ ቤት። ግን ሉሊት ስለምታውቃት አልማዝ ማምለጣ ትችይም ማለት ነው። አንዳንዴ ከእውነት መደበቅ አይቻልም። እና እንግዲህ ሉሊትና ዳዊት ወደ አልማዝ ቤት እየሄዱ ነው። እሷም ከኋላቸው እየተደበቀች እየተከተለቻቸው ነገር ግን ደግሞ ቤት ሲገባው የሚያገኙት ፖሊሱና ልዕልትን ነው። አልማዝ እንግዲህ አላውቅም አላቀ ምን እንደሚፈጠር ዳዊት እውነቱን ያውቃል ወይ የሚለው ነገር ጥያቄ የሆነብኛል። እርግጠኛ ነኝ አልማዝን ካገኛት ንካገኛት ችልዮ በጣም በወንጀል የታጠረች ሴት ናት። ያንን መሳሪያ ደግሞ እሱ በዛ ነው ሰዎችን የምታስፈራራው እና ያንን መሳሪያ ታነሳለች ብዬ እጠራጠራለሁ። ወይ ደግሞ በዚህ በፖሊሱ ተማምና ይሆናል። ይሄንን አጭበርባሪ ፖሊስ ማለት ነው ሌባ ለእውነት አይደለም የቆመው እሱ ለሆዱን ነው እና ለጥቅም አያችሁ አይደለ? ሰዎች አገር ትጠብቃላችሁ፣ ወንጀለኛን ትይዛላችሁ፣ ወንጀለኛን ለህግ ታቀርባላችሁ ተብላችሁ ነው። ግን ነገር ደግሞ እናንተ በገንዘብ ነው የምትደለሉት፣ በሆዳችሁ ትደለላላችሁ። እና በሴት ብቻ ያስጠላል። የምር ያስተምራል ይሄ ድራማ። ነገር ግን ደግሞ አልማዝ ግዴታ ለህግ መቅረብ አለባት ለህግ መቅረብ አለባት። ሉሊት ነፃ መውጣት አለባት። ቤቱም ወደ እሷ መመለስ አለበት። ስለዚህ አሁን እኮ ምንም አይነት ፍርሚያ የለም ገብቷቸው አለ። ለሉሊት ነው የተፈረመው። የሉሊት ስም ነው ፍርሚያው ላይ ያለው። ያ ፋይል ደግሞ ያለው ሉሊት ጋር ነው። አልማዝ ምን ማድረግ ትችላለች እስኪ? አልማዝ ጋር ያለው ፋይል ደግሞ ኮፒ ነው ኦሪጂናሉ፣ አይደለም ማለት ነው። ስለዚህ እንግዲህ ብቻ አላውቅም፣ የእውነት አላውቅም። አልማዝ ለህግ ተቀርባለች አትቀርብም የሚለው ነገር ለእኔም ጥያቄ ሆኖብኛል። ዳዊት ግን እንግዲህ እሱ የአባቱ ገዳይ ናት፣ ንብረቱን ወርሳለች፣ ጎዳና ጥላቸዋለች፣ በተመሳሳይ ሉሊትንም እንደዛው አድርጋለች፣ የራሷን እህትም ገላለች። ይሄ ሁሉ ስትነግረው እንግዲህ ለዳዊት አበደ ማለት ነው። ይህኔና የአንቺ ህይወት ተመሳሳይ ነው። ስለዚህች ሴትዮማ አልለቃትም፣ ማንነቷን አሳየኝ ብሎ እንግዲህ በግድ እየጎተተ ይዟት ሄደ ማለት ነው። አስባችሁታል? ይህን የአባቱን ገዳይ ንብረታቸውን የወረሰችውን ሴትዮ ሲያገኛት ምን እንደሚፈጠሩበት አስበው። እንደው በጥርሱ እንኳን አይለቃትም፣ ግን ያ ገገማ ፖሊስ ስላለ ቤት ውስጥ አላቀም። እና አልማዝ በቅርቡ ግን ያው በካቴና ታስረሽ ወደ እስር ቤት የምትገቢበት ቀን ቅርብ ያደርገው ነው የምለው። እና ሉሊት ደግሞ በደስታ የምትኖርበት። በጣም ተገፍታለች፣ በጣም አልቅሳለች፣ ጎዳና ወታለች። በሰው ቤት እየገላመጧት ነው ያለችው። እና ሰው ላይ ደግሞ ደባል ሆኖ መቀመጥ በጣም ይከብዳል ጎበዝ ሰው ብቻ አላቅም እንደዚህ አይነት እንጀራ እናት ክፉ አይቻላቅም። በእውነት ከሰው ሕይወት፣ ከሰው ነፍስ የማአትመለስ ሴትዮ አልማዝ ብቻ ናት። በቅ ሁሊት ታንጎል እናጠነጠለች የእሷ ያልሆነውን ነገር የራሷ ለማድረግ ቀን ተሌት የምትጥር አልማዝ ብቻ ናትና እንግዲህ ሉሊትዬ ከታሪካችን ጋር